አሳዛኝ ዜና፣ ወጣት ጌዲዮን አረፈም። ነፍስ ማር ወንድማችን። በመቄዶንያ ቤት ብዙ ሰዎች የሚወዱት ተስፈኛ ወጣት ነው። ጌዲዮን አርፏል። ገራገር ጌዲ አረዳ፣ ሆዴ ነፍስ ነገር፣ ገራገ ገራገር እንዲሳርክልኝ የመውደድ ነገር ጌዲዮን ላለፉት አስር ዓመታት እንደ ማንኛውም ሰው የፈለገውን መናገር ራሱን ችሎ መመገብ መንቀሳቀስና ራሱን ችሎ መጸዳዳት ሌላው ቀርቶ ጀርባውን፣ ሆዱን ወይንም ራሱን ማከክ እንኳን ቢፈልግ የማይችል የሰው ድጋፍ የሚሻ ወጣት ባለተስፈኛ ነበር። ጌዲዮን በቤተሰቦቹ ድንገተኛ ባጋጠመው ሕመም ወይንም ስትሮክ ምክንያት ከአንገቱ በታች ፓራላይዝ ሆኖ ሰውነቱን ማዘዝና በአንደበቱ መናገር የማይችል ብዙዎች የሚወዱት ወጣት ነበር። ጌዲዮን እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት ያልጋ ቁራኛ ሆኖ በድርጅት ሲረዳና ሲታገዝ ቢቆይም አሁን ግን ሕመሙ ጸንቶበት በዛሬው ዕለት ሕይወቱ አልፏል። በነገ ዕለትም የቀብር ስነ ስርዓቱ ይሆናል ተብሎ ይጠበቃል። የቀብር ቦታውን የምናሳውቃችሁም ይሆናል። ዋው ነው